አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ድንብላል ወይት ሰቦ ሰላም እንዴት ናቸው ነው በጣም ሰላም ነኛ አልহামዱላህ ትናንትና ላይፍ ገብቼ ነበርና የእናቴም በአሁን ያብረን እንስፋ ያልኩ ነበር የሰፋው ነበር ተሰፍታ አልቃይ እንት ተመሳለሽ ናት እቺ ከነከሪማ ዋጋዋ 3300 ብር ናት ማለት ነው ከመስፊያ ውጪ በጣም ነው የምታምረው። በጣም ነው ደስ ያለችኝ። ተሰፍታ አልቃለች እና ዛሬ ሙሉ ቀን እንደዚህ ትለበሳለች። ልጅ አመስገጃ ነው የተባለችው፣ የታዘዝኩት ማለት ነው። ለእናቴ ብትሆንም ታዝዜ ነው እና አያት፣ እስኪ አታምርም? ከዛ ደግሞ ትንሽ ፏልንባት ትላላችሁ። እና ዶችዬ እያለነው፣ ሀይሌ ኮምቦልቻ፣ ሀይሌ አማራ ባንክ ውስጥ ነው። ከባጃጅ ስቴላው ትንሽ የመቶ ሜትር ያክል ገባ ብሎ ያለው እዛ ውስጥ ነን። በአካል መጥታችሁ መዘየር ለምትፈልጉ ማዘዝ ለምትፈልጉ ወይም እኔን ማግኘት ለምትፈልጉ ደግሞ በኢሞ ዋትሳፕ እና ቴሌግራም ቁጥሬ 00971 5 5 1 5 1 4 4 7 1 ብላችሁ ታገኙ ያላችሁ ከስር ምጽፍላችኋለውኝ። እና ያለ ነው እንትኑ፣ ይሄን ይመስላል። እዚህ ጋር ሱቅ አለን፣ ከዛ ጅልባ ቤቶች አሉን፣ የተለያዩ የፋሽን ቀሚሶች አሉን። ብቻ የሌለ የለም፣ መታችሁ የምታጡት ነገር የለም። ከሴቶች እስከ ህጻናት መጫወቻ እስከ ወንዶች አልባሳት ያሟላ ነው ማለት ነው። ቤታችን ጎራ በሉ፣ ዘይሩን፣ ዘይሩን ትደሰቱበታላችሁ፣ እላችኋለሁኝ። እኔንም ደግሞ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ አድርጉ እና ደግሞ አስተያየታችሁንም እፈልጋለሁ ማለት ነው ውዶቼ። አዲስ እንደመሆኑ መጠን እንደምታዩት ብዙ አማራጭ አለ ከጫማ እስከ ሂጃብ እስከ ውስጥ ልብሶች ጭምር ጎራ ብላችሁ መጎብኘት ብቻ ነው ከእናንተ የሚጠበቀው። ወይም ደግሞ በእያንዳንዳችሁ በውስጥ አሳይኝ ካላችሁኝም ደግሞ ማሳያችሁ ይሆናል። እያንዳንዷን ነገር ለየብቻ እየነጠልኩኝ ማለት ነው እና ትናንትና ያው የፎቶ ቀን ነበር። እነዚህ በአሁኖች በጣም ነው የሚያማምሩት ነው አዲስ የገቡ ናቸው እና በጣም ደስ ስላሉኝ ነው ፎቶ የተነሳሁባቸው። ሂጃባቸውም በጣም ያማምራል፣ ግን ውድ ነው በዛው ልክ ሂጃባቸው ማለት ነው። እናንተ ስንት ትሰጥታላችሁ? ከአስር ምን ትላላችሁ? እናዶችዬ መልካም ማስተያየታችሁን እና ሸርኮፒ ላይክ፣ ሰብስክራይባችሁ እንዲሁም ፎሎ እፈልጋለሁ። ባካችሁ ሰወዳችሁ እስወዶችዬ በጣም ይቀርታ፣ ያው ሪከርድ እየተቆራረጠ በየመሃሉ እየገባው እየወጣ ሆነ ያው ሰው እንትን እያልኩኝ ነበር እና ነው። እና ቤት ይችን ትመስላለች። ሱቄ የወጣቶች ሻርፕ፣ የሚያማምሩ የወጣቶች ክሬሞች አሉኝ። በዲዛይንም በከለርም በተለያየ እንትን ዋጋቸውን በዛው ልክ የተለያየ እንዲሁም በሁሉም አይነት ከለር የሽፎን ክሬሞች አሉኝ ለምትፈልጉ ማለት ነው። ጫማዎችንም ያካተተ ነው። ብቅ በሉ ላችኋለሁኝ። ያው በአሁኔዎቹ እነዚህን ይመሳስላሉ። በፎቶ ለነገርኳችሁ ደስ ብለውኝ ነው ፎቶ የተነሳውባቸው ያው በአሁኑ በእኔ ቁመት ትንሽ እንትን ይላል ግን በጣም ነው የሚያማምሩት እላችኋለሁ ብቻ ከእናንተ መልካም ማስተያየታችሁን እና ሰብ ሼር ላይካችሁን እጠብቃለሁ ሰው ሲሰራ ማበረታታት የምትወዱ እንዲሁም ከስደት አለም እፎይ ብሎ ተገላግሎ የራሱን ስራ ፈጥሮ በሀገሩ ላይ የሚሰራን ሰው ማበረታታት እንልመድስ በሳችን ደግሞ እንጠነካከር እላችኋለሁ